በዚህ ዓለም ላይ ብዙ መልካም ሰዎችን ልታቁ ትችላላችሁ። ብዙ ጥሩ ሰዎችን ልታቁ ትችላላችሁ። ብዙ ሰዎችን የሚረዱ ሰዎችን ልታቁ ትችላላችሁ። ብዙ አስተዋይ ሰዎችን ልታቁ ትችላላችሁ። ግን እንደ ብሩክ አስተዋይ፣ እንደ ብሩክ ነገራቶችን ቀለል አድርጎ እሚ፣ እንደ ብሩክ ትዕግስተኛ ሰው እኔ አይታችሁ ታውቃላችሁ ብዬ ለመናገር እፈራለሁ፣ አልደፍርም፣ አይሆንም፣ የማይሆን ነገር ስለሆነ በጣም በጣም ጥሩ ስብእና ያለው እርጋታው ትዕግስቱ ምንም የሚወጣለት ልጅ በቃ የሌለው ነገር ምንም በቃ ምንም የሚወጣለት ነገር የለውም። ና ብሩክና ሀይሚ ዛሬ በአዲስ ነገር መጥተዋል። የተፈጠረውን ነገር ሰሞኑን ታስታውሳላችሁ። በጣም የሚያስጣላ ሙድ ውስጥ ገብተው ነበር። በተለይ በተለይ ብሩክ በጣም ታሞ ነበር እንቅልፌንም ጤናዬንም አጥቻለሁ ሲል በጣም ነው ያስለቀሰኝ። በቃ ላብድ ነው እስከ ማለት ደርሷልና ሀይሚ ስትሰራው የነበረው ነገር ከባድ ነገር ነበረ። ግን ከሰው ልጅ ስህተት አይጠፋም። ሰው ፍጹም አይደለም። ሀይሚ ደግሞ ገና ትንሽ ልጅ ነች። ብዙ ነገሮች ልትሳሳት ትችላለች። አሁን ነው ከስህተቷ ስህተት እየሰራች፣ ከስህተቷ እየተማረች የምትሄደውና ና ፍጹም ስላልሆነች ማለት ነው ና በሰአቱ ያደረገችው ነገር ጥሩ ስላልሆነ ሁላችንም ወቅሰናት ነበረ። አቁሚ፣ ብሩክም እየጎዳሽ ነው ለራስሽም ያደረግ ሻለሽው ነገር ጥሩ አይደለም ብለን ስንናገር ስንጮህ ነበር እና በስተ መጨረሻም እንግዲህ ብሮክ ሁሉንም ነገር ለማወቅ ወይም ደግሞ እሱ ብቻ መናገር እንደሌለበት እሷም ደግሞ የምትናገረው እውነት ካለ፣ እች ልጅ ከፋሲል ጋር የሆነችው አስገድዷት ነው ወይስ በፈቃዷ ነው? ይሄ ቀለበትስ የምርም ተደርጓል ወይስ ደግሞ የውሸት ነው? ወይስ ፋሲል እየዋሸ ነው? ሀይሚ የደበቀችው ነገር ምንድን ነው? በማለት እንግዲህ በጣም በጣም ዋና እና ገንቢ የሚባሉ ጥያቄዎችን ጠይቋት። እንግዲህ ለጥያቄዎቹ እሷም መልስ ሰጣለች ማለት ነው። ስለተፈጠረው ነገር እንግዲህ ሀይሚና ፋሲል የተዋወቁበትን አጋጣሚ ጀምራ እንግዲህ በደንብ አስረድተዋለች። ድንገት ነው መንገድ ላይ ተገናኙት፣ መኪና ይዞ ነበር። በመኪናው ሸኛት። ከዛ አንድ ሁለት ተባለ፣ ማውራት ተጀመረ። ከዛ የሆነ ሰዓት ላይ የሆነ ነገር ሲሰማው እሱ ደግሞ ቀለበት ለማድረግ ፈለገ። ያን ቀለበትም ሀይሚ እንግዲህ ተቀበለችው። ያኔ ነው ስህተት የሰራቸው። ምክንያቱም አንዳንዴ ለሰው ብለን ማለት ነው ራሳችንም የሆነ ህይወታችንን አደጋ ላይ እንጥላለን። የራሳችን ህይወት ፍልስልሱን አውጥተን የሌላን ሰው ህይወት ለማዳን ደፋ ቀና ስንል እንኖራለን። እና ከራስ በላይ ንፋስ ነው የእውነት የራስ ወዳድ መሆን ጥሩ ነው። ለምን መሰላችሁ? የሰው ጥቅም አትንኩ፣ ለሰው መጥፎ ነገር አታደርጉ፣ ለሰው መጥፎ አትመኙ። ግን ደግሞ በእናንተ ላይ የማይሆን ነገር ሲመጣ ያንን ነገር ሽብላችሁ መቀበል የለባችሁም። ያንን ነገር ወዲያውን አክሰብት አድርጋችሁ ወደ ህይወታችሁ ማስገባት የለባችሁ ምክንያቱም መጨረሻው ስለማያምር ምክንያቱም እናንተ ስለምትጎዱ። እናንተ እየተጎዳችሁ ሳይሆን ያንን ነገር መሆን ያለበት እናንተ በማትጎዱ መልኩ ነው እና ሀይሚ ደግሞ ሼም ይዟት በሰዓቱ ቀለበቱን ተቀበለችው። እኔም ተናግሬያለሁ፣ የፋሲል ጥፋት እዚህ ጋር አልታየኝም። ምናልባት ጥፋት ካለው ብዬ የማስበው እሱ ዛሬ ነው የመጣው። ብሩክን ግን ትናንት የመጣው ከሷ ጋር ጥሩ ጊዜ እያሳለፈ ያለውን ሰው፣ ለእሷ ጠቃሚ የሆነውን ሰው፣ እሷ የምትፈልገው የምትወደውን ሰው እራቂው፣ እሱን ተይውና ከኔ ጋር ነኝ ብሩክ ከህይወታችን መውጣት አለበት ሲል ነው ያኔ ነው ስህተት የሰራ እያልኩትኝ እንጂ በቀለበቱ ጉዳይ ሀይሚ ኦረዲ ቀለበቱን ተቀብሏለች። ታቃላችሁ፣ እስካሁን ድረስ ነበረ እስከምትወረውረው ቀን ድረስ ያቀለበት አብሯት ነበረ። እና ይሄ ልጅ ደግሞ ተስፋ ሰጧት ነበር ሰጣው ነበረ። ሶ እሷን አለማሰብ አይችልም። ከእሷ ጋር መሆን አለመመኘት አይችልም። ደግሞ የምትቆንጅዬ፣ የምትወደድ፣ የምትፈቀር ልጅ ነች፣ ሀይሚ ማለት ነው። እና ይህን ነገር አሰበ፣ በቃ አብሯት መሆን ፈለገ። እና ጥፋት የለበትም ብዬ ነው ማስበው። ብሩክም ተናግሯል። እኛን ምናልባት ልትወዱን ስለምትወዱን ስለምታከብሩን ስህተታችን ላይ ይታያችሁ ይችላል። ግን ብሩክ እንትና ፋሲል ተጎድቷል ወይም ደግሞ ሀይሚ አስቀይ መዋለች አስከፍተዋለች እሷ ብቻ ሳትሆን እኔም ተማትቻለሁ እስከ መማታት ደርሻለሁ ስለዚህ ይቅርታ ማድረግ አለብን እኛ ይቅርታ መጠየቅ አለብን ነው እያለ የሚገኘው ሀይሜም ይቅርታ መጠየቅ እንደማትፈልግ ነው እየተናገረች ያለችው ይቅርታ መጠየቅ ነገራቶችን እንደሚያሰፋ እንደሚያስቸግራት ነው እየተናገረች የምትገኘው ይቅርታ ጥሩ ነው ሀይሚዬ እንደውም እልህ ነው ህይወትን ሀገርን የሚያጠፋው እልህ ነው እልህ መጋባት። በጣም በቃ የዝብራ ደጃፍ ሳይዘጋ ያድራል ይባላል። እና አንተ ዝጋው አንቺ ዝጊው ሲባባሉ በሩ ተከፍቶ ያድራል እንደሚባለው ነው። እና አሁን ግን በይቅርታ ይቅርታ አድርገልኝ፣ በሰዓቱ ይህንን ነገር አድርግ ያለሁኝ ግን ለአንተ ምንም ነገር ኑሮኝ አይደለም። ስለዚህ ይሄን ነገር ልቀበለህ አልችልም። በዚህ መንገድ አብረን ልንቀጥል አንችልም። እኔ ራሴ ላይፍ አለ፣ የራሴ ኑሮ አለኝ፣ የራሴ ህይወት አለኝ፣ የራሴ የማስበው የማቀደው ነገር አለ ብለሽ በአራት ነጥብ ዘግተሽ እዚህ ጋር ካልሄድሽ ነገራቶችን ነገሮች፣ ከችግሮች እየሸሸሽ የምትሄጂ ከሆነ ነገ እየተከተሉች ነው የሚወጡት ከኋላ ከኋላሽ። ና ብሩክ፣ ያለሽን ነገር አድርጊ፣ ጥሩ ነገር ነው እየተናገረሽ ና። በጣም የተረዳበት መንገድ ሰላም ነው። የፈለገው አንድ ንግግር ተናግሯል። ሀይሚን ያስተማረበት መንገድ አለ። ለምን አሁን ሀይሚ ብሩክን የቱም ጥፋት ቢኖር ይቅርታ ያደርግልኛል ወይም ደግሞ እሱም ቢያጠፋ ይቅርታ አደርግለታለሁ ብላ ሙሉ በሙሉ አምኗለች። መቶ ፐርሰንት አምነው ከእሱ ጋር ህይወቷን እንደምትቀጥል ከእሱ ከተለየች ደግሞ ሌላ ነገር እንደሚፈጠር በቃ ህይወቷ ምንም ባዶ እንደሚወር ነው ምናምን ነው አርጋ እየሳለች ያለችው እስከ ዛሬ የመጣችበት መንገድ ይሄ ነው። ግን እኔም ትናንትም ከትናንት በፊትም ተናግር ያለው አንዳንዴ አሁን ለምሳሌ ሀይሚና ብሩክ በጣም ይዋደዳሉ፣ ይፋቀራሉ፣ ይፈላለጋሉ እና ብሩክ ይች ልጅ ጥሏት ቢሄድ ሀይሚ ነገ ህይወቷ የማይቀጥል ምንም ነገር ህይወት የሌላት ሰው የማይቀርባት ምናምን አድርጋችሁ ነው የምትናገሩት። ግን ሀይሚ ምናልባትም እኮ ከብሩክ ጋር አያድርገውና ብትለያይም ሌላ ህይወት መመስረት ትችላለች። የሰው ልጅ እስትንፋሱ እስካለ ድረስ ብዙ አማራጮች አሉት። ብሩክም ከሷ ቢለይ ሌላ ሰው ማግኘት ይችላል። አደል? ግን ፈጣሪ ሁለታቸውን ካጣመራቸው ማንም ሊለያቸው አይችልም እና ሀይሚይም ብሩክ ያንን ነገር ነው ያስተማራት። ለምን ይሄ አንዳንዴ አብረውን ያሉ ሰዎች መቼ ብትተውን የሚሄዱ አይመስለንም። ምንም ብናስቀይማቸውን ቢያስቀይሙንም በይቅርታ ይታለፋል ምናምን ብለን ጸጥ ብለን የምንሄድበትም ጊዜ አለና ያ ነገር ደግሞ እንደማይቀጥል የሆነ ሰዓት ላይ ደግሞ ችግር ተፈጥሮ መለየት የሚባለው ነገር እንደሚመጣ ለማስተማር ነው። ያኔ ሀይሜም በደንብ ተምራበት ሁሉ ነገር አስተካክላ እንድታልፍ ነው ያደረጋት፣ ያስተማራት፣ ያስረዳት ማለት ነው። እሷም እንግዲህ ብዙ ነገሮችን አይታለች፣ ተረድታለች ብዬ ነው የማስበው። ብቻ ዛሬ ሰላም ስለወረደ፣ ሰላም ስለተፈጠረ ደስ ብሎኛል። ሀይሜም እንግዲህ ብሩክን ምንም ነገር ይሁን ምንም እክሳ አለው እያለች ነው የምትገኘው። ፋሲልም ያው በነገራችን ላይ እሱም ይቅርታ ብሩክ ሄዶ ይቅርታ ለመጠየቅ እያሰበ እንደሆነ እና ሀይሚንም ይዟት ሄዶ ይቅርታ እንድተጠይቀው አድርጓል ማለት ነው። ውሳኔውን ወስኗል እና ያው በይቅርታ ቢታለፍ ይሻላል የሚሻለው ነው ሁሉም ሰው ይሄ ነው ብዬ ነው ማስበው። ሀይሚዬና ቦራ በአዲስ ነገር ደስ ብሏችሁ ስለለመጣችሁ ከምንም በላይ ደስ ብሎኛል። እንግዲህ ብሩክ በደንብ ጠይቋታል። ይሄ ልጅ አስገድዶች ነው ወይስ በፈቃድች ነው ብሎ ያለውን ነገር ለማወቅ ሞክሯል። ሀይሚም ያለውን ነገር እውነታውን ሁሉንም ነገር አስረድተዋለች። አስገድዷት እንዳልሆነ ግን በሰዓቱ ትክክል ስራ እንዳልሰራች እንግዲህ እሷም ማስረድተው ተማምነው እንግዲህ በሰላም ተለያይተዋል ማለት ነው። ፋሲካውን እንግዲህ በዓሉን በሰላም ለማሳለፍ ቡታጅራ ሂደው ለማሳለፍ ቡታጅራ ሂደው ለመዋል እንግዲህ አስበዋል። እኛም አብራችሁ ደምቃችሁ ስቃችሁ እንደዚህ ፈገግ ብላችሁ ስትመጡ ነው ማየት የምንፈልገውና ብዙ ነገሮችን ከእናንተ እየተማርን እያለፍን ነው። ሀሚዬ ደግሞ ስህተት ላለመስራት ሞከሪ። ብሩክ እንደተናገረው በቃ ሰላም የማይሰጥሽ ሰው ጋር ከምትሆኜ ወይም ደግሞ ሰላም የማይሰጥሽን ነገር እያደረግሽ በይሉንታ ወይ ደግሞ ተጨናንቀሽ ከምትኖሪ ከምትወዱ ሰው ጋር ራሱ ሰላም የሚሰጥሽ ካልሆነ መለየትን ምርጫ ማድረግ አለብሽ። ትተሽ መሄድ ሌላ አማራጭ ብዙ አማራጭ እንዳለሽ በህይወትሽ ላይ ብዙ ነገሮችን አስተምሮሽ ሄዷል እና ብሩክ ለንቺ ብቻ ሳይሆን ለእኛ ራሱ ትልቅ ትምህርት ነው የሰጠን። ብሩክ ትለያለህ። እንዳንተ አይነት ሰው አለም ላይ በጣም በሚሊዮን በቢሊዮን የሚቆጠር ሰው ቢኖር በቃ ሀገር ትለወጥ፣ አለም ታድግ ነበረ። ለሴት ልጅ ያለ አረዳድ፣ አመለካከት፣ አስተሳሰብ የእውነት ተንኮል ቢያስብ ማለት ነው፣ ስለ ቀለበቱ ይናገር ነበር፣ አይቀበላትም ነበር። ሁለተኛ ነገር በተናደደች ጮሀ ስታወራው ነበር። በዛ ራሱ በቃ ግን፣ ነገራቶችን አንዳንዴ የይቅርታ ልብ ከሌለን ደግሞ ከባድ ነው። ሲጀምር አንድ ነገር መናገር የምፈልገው ነገር የይቅርታ ልብ ሰው ከሌለው ማፍቀር የለበትም ብዬ ማምን ሰው በቃ ማለት ሁሌ አልጋ ባልጋ የሚሆን ነገር የለም። ተፋቅራችሁ ተዋዳችሁ አንድ ላይ ስትኖሩ ስትሆኑ ብዙ የሚመጡ ፈተናዎች አሉ፣ ብዙ የሚያጋጥማችሁ ነገሮች አሉ። እነዛን ደግሞ ይቅርታ የማታደርጉ ከሆነ፣ ይቅርታ የማትጠይቁ ከሆነ፣ የይቅርታ ልብ ከሌላችሁ በፍጹም ምንም የሚዘልቅ ነገር የሚስተካከል ነገር የለም እና ብሩክን በዛ መንገድ ተረድቸዋለሁ። ሀይሚም እንግዲህ ከዚህ በኋላ ጥፋት ላለማጥፋት ሞክሪ። የምትወዱ ሰው እንደዚህ የመሰው እንደዚህ የሚረዳሽ እንደዚህ አክሰፕት የሚያደረግሽን እንደዚህ የሚያስተካክልሽ እንደዚህ አስተምሮሽ የሚያልፍን ሰው ማጣት የለብሽም በህይወትሽ ብዬ ነው የማስበው እና ብሩክ ብዙ ሰዎችን ማጣት የማትፈልጊያቸው ሰዎች ሊኖሩ ይችላሉ። ግን ከነዛ መሀል ዋነኛውና አንደኛው ብሩክ ነው ብዬ ነው የማስበው። ብሩክ ለአንቺ በጣም መልካም አስተሳሰብ ያለው ሰው ነው። አስቢው። አላውቅም ያጠፋቸውን ጥፋት አስቢውና እሱ ይቅርታ ያደረገበትን መንገድ አስቢውና ምን ያህል ለአንቺ አስፈላጊ ሰው እንደሆነ ማወቅ ትችላለች ብዬ ነው ማስበው እና ሀይሚዬ አንቺ መጨናነቅ የለብሽም። አትፈልጊው ከሆነ አትፈልጊም። ማንም ሰው አስገድዶ ሊወስድሽ አይችልም። ከምትፈልጊው ሰው ጋር፣ ሰላም ከሚሰጥሽ ሰው ጋር፣ ፍቅርን ከሚሰጥሽ ሰው ጋር ነው መሆን ያለብሽ። ያ ሰው ደግሞ ብሩክና ብሩክ ነው። ፋሲል ምንም የሚያመጣው ታሪክ የለም። እንግዲህ ተጣርቃችሁ አንድ ላይ የሆናችሁ ፋሲካን ለማየት ያብቃን ነው የምለው ብቻ ግን ሀይሚና ብሩክ በመታረቃቸው እጅግ በጣም ደስ ብሎኛል። አብራችሁ ስለነበራችሁ ከልብ አመሰግናለሁኝ። ላይክ፣ ሼር፣ ሰብስክራይብ ማድረጋችሁን እንዳትረሱ። በሃይሚና በቡራ ደስታ የተደሰታችሁ ወይም ደግሞ እነሱ በመታረቃቸው ደስ ያላችሁ ሰዎች እንግዲህ እስኪ በኮሜንት አሳውቁኝ። እንኳን ደስ ያላችሁ። ሃይሚ፣ ቡራ ወደፊት እያላችሁ ኮሜንት ላይ አሳውቁኝ። ሌላው ደግሞ እንግዲህ ዛሬ ሰሞኑን ህማማት ነው የተዋህደው ልጆች እንኳን አደረሳችሁ ማለት እወዳለሁኝ። ለፋሲካው ለትንሳኤው ደግሞ በሰላም ያደርሰን እላለሁ። እስከዛ ሰላም ቆዩልኝ። በሌላ ቪዲዮ በሌላ ርዕስ እንገናኛለን። መልካም ምሽት። ላይክ ሼር ማድረጋችሁ እንዳረሰው። ኮሜንት ላይም ሀይሚ ብሩክ ወደፊት እያላችሁ መጻፋችሁን እንዳረሰው